ይለያል ይለያል። ቻሌንጅ ጀምረናል እንግዲህ፣ ቻሌንጁን ተቀላቀሉ። በጣም ተወድሳላችሁ። ለጸጉር ለማጥቆር፣ እንደዚሁም ለሚሰባበር አልበጠር ለሚል ጸጉር፣ ለሁሉም ይሆናል። በጣም ገራሚ ነው። ቅርንፉድ ማነኝ ቅርንፉድ አልኩኝ፣ ቅርታ ጥቁር አዝሙድ ማለት ነው። ጥቁር አዝሙድና ተልባ ጀል ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ሌላችሁ የመጣሁት ይህንን የጸጉር የጸጉር ጀል ይሆናል። ቻሌንጅ ነው እንግዲህ ወደ አሰራሩ አብረን እንግባ። አመሰግናችኋለሁ። በጣም ተወዱታላችሁ። ጥቁር አዝሙድ እንግዲህ ለጸጉራችን በጣም ጠቃሚ ነው። ቅርምፉድ ቅርንፉድ ያልኩት ቀረፋ ለማለት ነው። ቀረፋ ካላችሁ አድርጉ፣ ከሌላችሁ ደግሞ ተዉት። እኔ ስለምፈልገው ነው። ማድረግ ትችላላችሁ። ምንም አይነት ሳይድ ኢፌክት የለውም። ቀረፋ ለጸጉራችን ማለት ነው። በዋነኝነት የምሰራላችሁ ይህን እዚህ ጋር የምታዩትን ሁለት ማንኪያ፣ ሶስት ማንኪያ የሚሆን አደርጋለሁ። ማንኪያ ትንሽ ስለሆነች ነው ጨምር ጨምር የማደርገው። ቻሌንጅ ነው፣ ተከታተሉ፣ ለውጥ ታገኙበታላችሁ። ለውጡንም ደግሞ በኮመንት አሳውቁኝ። በጣም አሪፍ ነው ተልባ እንግዲህ አልበጠር ለሚል እየተበጣጠሰ ስለሚያስቸግራችሁ ጸጉር፣ በጣም ከርዳዳ ለሆነባችሁ ይሄ በጣም ወሳኝ ነው። ቻሌንጁን እኔ እንደዚህ የምሰራላችሁ ለሁላችሁም ነው። ተጠቀሙት፣ ሰርታችሁ እናንተ ናችሁ የምትጠቀሙት። እኔ ቀን በቀን ቪዲዮ እየሰራው ቪዲዮ አለቅላችሁ ማለት ነው። ይህንን በየሶስት ቀኑ ተጠቀሙት። በየሶስት ቀኑ ተጠቀሙት። በንጹህ ፀጉር ላይ ማለት ነው። እንደዚህ አድርግ አቀላቅለዋለሁ። እያስረዳዋችሁ ጥቅሙን እሄዳለሁ እስከ መጨረሻው። አብራችሁ ቆዩ። ላይክ፣ እንደዚሁም ደግሞ ሰብስክራይብ፣ ሸርም እያደረጋችሁ ስለምታበረታቱኝ ውድ ቤተሰቦቼ፣ ዩቱበር ጓደኞቼ፣ እንደውም የምታበረታቱኝ ዩቱበር ሳትሆኑ ቤተሰቦች ማለት ነው። በጣም ነው አመሰግነው። ፈጣሪ ያክብርልኝ። አሁንም አብራችሁን ቆዩ። አመሰግናለሁ ማለት ነው። በመጀመሪያ እናጥባለን። የምናጥበው በውስጡ ጥቁር አዝሙዱም ከስር አሸዋዊ አፈር ሊኖረው ይችላል። በውሃ መልክ ይወጣልናል ማለት ነው። እንደዚሁም ተልባው በደንብ እጥብ ብታደርጉት ከስር ይዘግጥላችኋል ያለው ነገር ሁሉ ካላጠብነው ጸጉራችንን እንዳያበላሽብን ወደ ጸጉራችን እንዳይገባ ንጹህ እንዲሆን የራስ ቅላችን እንዳያበላሸው እንደ ፎረፎር እንዳያደርግብን እጥብ ማድረግ አለብን። እንደዚህ በደንብ ማለት ነው። አንዴ ሁለቴ ካጠባችሁት አሪፍ ይሆናል። እንደዚህ እጥብ አድርጌ ውሃውን አስወግደዋለሁ ማለት ነው። ከዛ እንዲወርድልን ደግሞ ውሃ እንጨምርበታለን ወደ ድስቱ ለመገልበጥ የሚዳይለኝ ውሃ አረግበታለሁ። በመቀጠል እዚህ ጋር የምታዩት ድስት አለ። ከዛን ውሃ አድርጌበታለሁ ካጸዳሁት በኋላ ገለብጠዋለሁ። አሰራሩ መቼም አይጠፋችሁም፣ ግን እንደ ቻሌንጅ ነው የምትጠቀሙት ማለት ነው። ትወዱታላችሁ ብዬ በጣም ተስፋ አደርጋለሁ። ጸጉሬ ስቀባ ምን እንደሚመስል ታይታላችሁ። ያው መግቢያው ላይ ጨረፍ አድርጌላችኋለሁ። በጣም ነው የምትወድት። ይህንን ተቀብቶ የማይሻሻል ጸጉር አለ ብዬ አላስብም። ከዛን የምንፈልገውን ያክል ውሃ እንጨምራለን። ጨምረን ያው ከአንድ እስከ ሀያ አምስት ደቂቃ እናፈላዋለን ማለት ነው። ያን ያክል ብዙ ጊዜ የሚፈጅባችሁ አይደለም። እሺ፣ እንደዚህ እየፈላልኝ ነው። ያው ጀሉ ተልባው ከተልባው ነው እንጂ ጥቁር አዝሙዱ ጀል ይወጣዋል ብላችሁ እንዳታስቡ። ወይም ደግሞ እኔ አልወጣኝም ጀል ይወጣዋል ብዬ ጥቁር አዝሙድ አይደለም ያደረግኩት፣ ቀረፋውን የሚያደረግኩት ጀል ይወጣዋል ብዬ አይደለም። ጀል የሚወጣው ተልባው ብቻ ነው ያኛው ጥቁር አዝሙድ ብቻውን ስንጠቀም ፀጉራችን ክርድድ እንዳይልብን አብረን እንድንጠቀመው ነው እና የዛ ዘዴ ነው ብልህነት ነው እንጂ ጀሉን የምናገኘው ከተልባው ነው እና ለምን አደረግኩት አንደኛ ጥቁር አዝሙድ ፀጉሬን ጥቁረቱን እንደጠበቀ እንዲቆይልኝ ያደርግልኛል። ያጠቁራል፣ ታውቃላችሁ። ጠንካራም ያደርጋል ስሩን ያጠነክርልናል። እና ስንቀባው ደግሞ ፀጉራችን ክርድድ ስለሚል ይህንን ጀሉን በዘዴ አብራችሁ ሰርታችሁ መጠቀም ችላላችሁ። በዚህ መልክ ትጠቀሙታላችሁ ማለት ነው። እና ለዛ ነው የምንጠቀሙ፣ ደግሞ በንጹህ ፀጉራችን ላይ ነው። ጸጉራችንን መጀመሪያ ታጥበን መሆን አለበት ማለት ነው እና ሳትታጠቡም ከሆነ ጸጉራችሁን ከመታጠባችሁ በፊትም ከሆነ ያው ብትቀቡትም ችግር የለውም። ግን ንጹህ ቢሆን ጥሩ የበለጠ ወደ ውስጥ ቫይታሚኖቹ ጥቅሙ ይገባል ማለት ነው። ንጥረ ነገሩን እናገኘዋለን ማለት ነው። ተልባይ፣ እንደዚህ ተልባና ጥቁር አዝሙዴ እንደዚህ እየተንተከተከልኝ ነው እና ቀረፋው ለሽታ ነው፣ ለሽታ እንደዚሁም ደግሞ እሱም ጥቅም አለው። ነጮች ሲጠቀሙት ቋንቋቸውን ስለማልችል እንጂ ነጮች ሲጠቀሙት አይቻለሁ። ቀረፋውን ማለት ነው እና የሚጎዳ ነገር የለም ካላችሁ መጨመር ትችላላችሁ። ከሌላችሁም ደግሞ ችግር የለውም። እንግዲህ ሳቴን አጥፍቻለሁ። ከዛ እናጠለዋለን፣ አናቆይም። ልክ እንደዚህ በረድ እንደማለስ ሲል ወደው እናጠላል። እንዳይረጋ ሚተርፍ ተሆነ እንደዚህ ክዳን ባለው እቃ ላይ ማጥለል እንችላለን። ከተረፈ ዛሬ ተጠቅሜው ለተነገወደም ደግሞ መጠቀም እንችላለው። እንደዚሁም ደግሞ በሚቀጥለው በሶስተኛ ቀን ዛሬ አነሳርጌ ተጠቅሜ በሚቀጥለው ቀን ደግሞ ሌላ ሰርቼ መጠቀም እችላለሁ ማለት ነው። ይሄ ላንዴ ነው የሰራሁት። እናንተም ለአንድ ጊዜ ሰርታችሁ ትጠቀማላችሁ። የዋጥ ልየዋለው ወዳው ቶሎ የምናጠለው እንደዚህ እንዳይቀር ነው እንዳደፉ ይህንን እሺ፣ አይደፋም። ይሄ በሚቀጥለው ቀን ደግሞ ቀቅለን ብንጠቀበው እንደዚህ ውጄ ሊወጣዋል ማለት ነው የተወሰነ ትንሽ አዲስ ጨምራችሁበት መጣል የለበትም። አስቀምጡት፣ ቀዝቃዛ ቦታ ማለት ነው እንደዛ አስቀምጣችሁ መጠቀም ይችላላችሁ። መጣል የለበትም፣ አይደፋም። ይህን ይመስላል። እዚህ ጋ ቅባት ጨምርበታለሁ እኔ። በንጹህ በታጠብኩበት ጸጉሬ ላይ ነው ተንምለው። ጸጉሬ አንድ ሁለት ሶስት ቀን የሆነው ከዛ አይበልጥም። ስለዚህ እዛ ላይ ነው የማደርገው ማለት ነው። ስለዚህ ቅባት አደርጋለሁ የመድረቅ ባህሪያ ያላቸው ጀሉ በኋላ ድርቅ ሲል ጸጉሪ እንዳያመኝ፣ ወደሞ ራሴ እንዳያመኝ ቅባቱን በዛ አድርገዋለሁ ማለት ነው። ያ አይደርቅም፣ እርጥበቱን እንደጠበቀ ይቆይላቸዋል። እንደዚህ ስጨምሩበት በደንብ አድርጌ ቅባት አድርግበታለሁ፣ ከዛ አቀላቅለዋለሁ። ይሄ ለጸጉሪ የሰራውት ቅባት ነው። እቃውን ስለተጠቀምኩት ነው። የኦሊቭ ኦሊቫ ወይም ደግሞ የዘይት ዘይቶን ቅባት ነው። እንግዲህ ወደ አጠቃቀሙ አብረን እንግባ። ይህን ይመስላል። ጥቁረቱ ብዙ ጥቁር የሚባል አይደለም፣ የሚጋነን አይደለም። በጣም እንዲጠቁርላችሁ ጋችሁ ሌላ ጊዜ እሰራላችኋለሁ ማለት ነው። ሁለተኛውን ቻሌንጅ ማለት ነው። የዛሬው ቻሌንጅ እንግዲህ ይህንን ይመስላል። ለመጀመሪያ ጸጉሬን እፈታዋለሁ እንደዚህ አድርጌ ከፈታው በኋላ ትንሽ በጠራ አደርገዋለሁ። ብዙ በጣም ተያያዘ ምለው አይደለም። ጸጉሬ በነገራችን ላይ በቅርብ ነው የታጠብኩትም በቅርብም ደግሞ ስለቀባባው ስለተንከባከብኩት አያስቸግረኝም። እንደዚህ በጣም የሚያስቸግራችሁ ከሆነ መጀመሪያ መቀባት ትችላላችሁ። ብታዳምጡ መልካም ነው። አዳምጣችሁ ደግሞ ውድ ቤተሰቦቼ አንብቡ። እንዴት እንደምትጠቀሙት እንዴት እንደምትሰሩት ማወቁ መልካም ነው። ሁላችንም ላይ የራሳችን የምንሰራ ብዙ ዩቱበር ቤተሰቦች አሉ፣ ይሰራሉ፣ ይጠቀማሉ። እኛም ከነሱ አይተን አዳምጠን ነው ሰርተን የምንጠቀሙ ማለት ነው። ይህ ደግሞ ጸጉራችሁን ያለሰለስላችኋል። በተለይ የሚነቃቀል ጸጉር እንደዚሁም ደግሞ እርግፍ እያለ የሚያስቸግራችሁ ጸጉራችሁ ካለ ይህንን መጠቀም ትችላላችሁ። እንግዲህ በመጀመሪያ እኔ ጸጉሬን እንደዚህ ሙሉ ንቀባዋለሁ ስላችሁ ከጎን ያለውን ግማሽ ጎኑን እንዳያስቸግረኝ ወደ ማል ክፈል እንዳይለኝ በመጀመሪያ ሙሉ ንቀባዋለሁ። እኔ በተፈጥሮ ጸጉሬ ብዙ አይደለም፣ በተፈጥሮ ነው ተፈጥሮ የተሰጠኝ ጸጉሬ ብዙ አይደለም፣ መካከለኛ ነው። በጣም ይቆጣጠርም አይደለም ደግሞ በጣም ደግሞ ለስላሳ የሚባል አይደለም መካከለኛ ነው። ያው ይሰበሰባል እንደ ማንኛውም ጸጉር ማለት ነው እና እንደዚህ አርጌ ስቀባው እንዴት እንደሚያብረቀርቅ ይህ እንግዲህ ቅርብ እንትኑ ነው ይሄ ማነኝ ጥቁር አዝሙዱ ጸጉራችሁ እንዲያብረቀርቅ አብረቅ እንዲሆን ስለሚያግዘው ነው። ለዛ ነው ጸጉሬ ስቀባው እንደምታጀሉን የሚያብረቀርቀው ማለት ነው። እና አብረቅራቂ ጸጉር ታገኛላችሁ። ከዛ የቀባነውን በደንብ ማሳጅ እናደርጋለን። የደም ዝውውራችን እንዲጨምር፣ ጸጉራችን እንዲያድግ እናደርጋለን ማለት ነው። ብዙዎቻቸው ጸጉሬ አያድግም ትላላችሁ። በጣም ነው የሚያድገው ጸጉር። ግን ምንድን ነው ስናበጥር ወይም ደግሞ ማሳጅ አናደርገውም። እንደዚሁም ስናበጥር ይበጣጠሳል። ለዛ ነው እንጂ ሁሉም ያድጋል። እንዳይበጣጠስ ደግሞ ከታጠባችሁ በኋላ ይሄንን የተሰራ ውህድ ወይም ጀል መጠቀም ብትጀምሩ ጥሩ ውጤት ጥሩ ለውጥ ታገኙበታላችሁ ማለት ነው። ይህ እንደምታዩት የማንንም ጸጉር አይነካም። ምክንያቱም ጀሉ ወደ ውስጥ እስከሚገባ ከስር እስከ ጫፍ ድረስ በደምብ ጸጉራቸው ነው የከፈላችሁን እኔ እንደማደርገው ክፍል ያደርጋችሁ መቀባት ትችላላችሁ። የኔ ትንሽ ስለሆነ ሁለት ቦታ አራት ቦታ ከከፈልኩት በቂው ነው። ከዛ በላይ እና እንደዚህ በዛ ያለ ጸጉር ያላችሁ ደግሞ ክፍል እያደርጋችሁ በደንብ ከስር እስከ ጫፉ ድረስ እንዲያገኘው መቀባት፣ ጫፍ ጫፉንም መቀባት አለባችሁ ማለት ነው። ከዛ ማሳጅ ይደረጋል። እንደዚህ እንደምታዩት በደንብ ከፊት ለፊት ፊት ለፊት ላይ ያለ አይደለ ያለውንም በደንብ አዳርሱት። ከዛ በቃ እንደዚህ በደንብ ያው ማሸት ነው ማሸት ወይም ደግሞ ማሳጅ ማድረግ ማለት ነው። እኔ በራሴ ላይ ሞክሪ ያው የተፈጥሮ ነው ይህ የተፈጥሮ እኛን ለምግብነት የምንጠቀመው ግብአት ነው። ተልባውን፣ ጥቁር አዝሙዱን ሁለታቸውም በጣም ጠቃሚ ናቸው። ምንም አይጎዱ። ከዛ ከጫፍ ጀምረን በትልቅ ሚዶ ሰፋፋ ሰፋ ያለ ጥርሱ ቢኖረን መልካም ነው። በተለይ ጸጉራቸው ለሚሰበሰብ እንደዚህ ሰፋ ባለ ታበጥራላቸው። ከዛ መወረሽ ይቻላል። በጣም ው ልም ልም ነው የሚለው እናንተ የምትቀቡት እንደዚህ ነው የሚያደርግላቸው። አያችሁት ይህንን ሞክራችሁ የእውነት አመሰግናላችሁ። እርግጠኛ ነኝ ምክንያቱም ጥሩ ነገር ስለሆነ ማለት ነው። ያው ጸጉር እንዴት እንደሚያብረቀርቅ አዩትም? ማየት ማመን ነው። ሁላችሁ ጸጉሬ ይህንን ይመስላል። ለማበጠርም ደግሞ በጣም ነው የሚመቸው። ለምን? ጀሉ ነዋ። ከዛን ይሁላችሁ የኔ ቡቦረሻውም ባልቦረሻውም ችግር የለም ምክንያቱም ፀጉሬ ነኝ፣ ሁሌም ተሰርቼ ነው ማሳድረው ማውለውም ሁሌም ማለት ነው። ለዛም ደግሞ አይበጣጠስብኝም ያለው ፀጉር ስርዓቱን ጠብቆ እድገቱንም ጠብቆ ይኖራል ማለት ነው። ብዙ ሲያስቸግረን ፀጉር ጫፉ በጣም ይበጣጠስ ካለ ጫፍ ጫፏን መቁረጥ ይቻላል። በሌላ ጊዜ ያሳያችኋለሁ። እኔ በቅርብ ነው የተቆረጥሁት ለዛ ነው እና ይሄው አሁን ጫፉም አይሰባበርም ውስጡም እንትን አይልም። እንደውም ከውስጥ የተሰባበረ ካለ ውልቅ ብሎ ከጀሉ ጋር ይወርድላችኋል። ይህንን ይመስላል። እንግዲህ ጠቁረቶን ይዩት። ሲያምር ተላችሁኝ። በጣም አመሰግናለሁ። ቻው